ባለፉት 30 ዓመታት በኢትዮጵያ ሲካሄዱ የቆዩት የምርጫ ሂደቶች ላይ ከመራጮች እስከ እጩ ተወዳዳሪዎች ድረስ የነበረው የምዝገባ ስራ በማኑዋል ወይም በእጅ ሲከናወን የቆየ ነው። ታዲያ ይህ አካሄድ ለተለያዩ ማጭበርበር ከመጋለጥም በላይ ግልጽነትና ተጠያቂነትን ለማምጣት የሚያስቸግር ሆኖ ቆይቷል። በተለይ በመራጮችም ሆነ በእጩ ተመራጮች ምዝገባ ላይ ይስተዋል የነበረውን ችግር ለመቅረፍና በዘመናዊ መልኩ ምርጫውን ለማከናወን የኢትዮጵያ ብሔራዊ ምርጫ ቦርድ በቴክኖሎጂ የታገዘ የምርጫ አስተዳደር ስርዓት ላይ በትኩረት እየሰራ ይገኛል። ቦርዱ በዛሬ ዕለትም ከፖለቲካ ፓርቲዎች ጋር በቴክኖሎጂ በታገዘ የምርጫ አስተዳደር ስርዓቱ ላይ ምክክር አድርጓል። ይህን አይነት ቴክኖሎጂ መጠቀም የሚረዳን የማጭበርበርን በድጋሚ መራጭ ሆኖ የመመዝገብን በድጋሚ ምርጫን ለመምረጥ የሚሄድን እና ይህን መሰል ከምርጫ ጋር የተገናኙ ኢሬጉላሪቲዎችን ይከላከልልናል። በሁለተኛ ደረጃ ምናልባት የመጀመሪያ ዙር ይህንን ስራ ላይ ስናውል የሚኖረን ከፍተኛ የሆነ ኢንቨስትመንት ይኑረው እንጂ ከዚህ በኋላ በቀጣይነት እንደ ድሮ በየጊዜው አዳዲስ መራጮች እየመዘገብን መዝገብ እያዘጋጀን በየምርጫ ክልሉ እየበተንን የምናደርገውን የመራጮች ምዝገባ ሂደት በአብዛኛው ይቀንስልናል። የኢትዮጵያ ብሔራዊ ምርጫ ቦርድ ያዘጋጀውና አሁን ላይ ከተለያዩ አካላት ጋር በመሆን እየመከረበትና ግብአት እየተሰበሰበበት የሚገኘው በቴክኖሎጂ የታገዘ የምርጫ ምዝገባ ሂደት የመራጮችንም ሆነ የጭቶ መዝጋቢዎችን ጊዜ በእጅጉ የሚቀንስ ነው። ጊዜም ደግሞ በመቆጠብ ደረጃ ሰው በቤቱ ቁጭ ብሎ በሞባይሉ ተጠቅሞ እንደ መራጭ መመዝገብ ይችላል። ምርጫ ጣቢያ ድረስ መሄድ የለበትም። በሰልፍ ጊዜው ማባከን የለበትም። ውጣ ወረዱን ሁሉ የሚያስቀር በመሆኑ በተለይም መራጩን በከፍተኛ ሁኔታ የሚያግዝ ነው ብለን እናስባለን። በሌላ በኩል ደግሞ የእጩዎችን ምዝገባ በዚሁ ደረጃ ወደዚህ ቴክኖሎጂ ተሸጋግሯል። እንደምታስታውሱት በስድስተኛው ሀገራዊ ምርጫ እጩዎች በምርጫ ክልል ደረጃ ምርጫ ቦርድ ባዘጋጃቸው አይቲ ሰራተኞች እና ላፕቶፕ ተይዞ ነበረ እጩዎች የሚመዘገቡት በአሁኑ ጊዜ ግን እጩዎች ባሉበት ቦታ ሆነው በቢሮቸው በቤታቸው በሚዘረገላቸው ሲስተም ተጠቅመው እንደ እጩ ራሳቸውን ያስመዘግባሉ የኢትዮጵያ ብሔራዊ ምርጫ ቦርድ ግልጽ አሳታፊና ተአማኒ ምርጫ ለማድረግ የሚያስችለውን በቴክኖሎጂ የታገዘ የምርጫ ምዝገባ ስርዓትን መጀመሩ በፖለቲካ ፓርቲዎቹ ተደንቆለታል ቴክኖሎጂ በጣም ማያጠያይቅ ነው ጠቃሚ ነው ስሩ ነው። ጊዜ ይቀንሳል፣ ማጭበርበር ይቀንሳል፣ ግልጸኝነት፣ መተማመን ያመጣል። ባለፉት አመታት ከአንድ ምርጫ ጣቢያ በላይ የመመዝገብ ሁኔታዎች የማጭበርበር በአጠቃላይ የማጭበርበር ተግባር የሚፈጸምበት ነው እና አሁን እየበለጸገ ያለው የምርጫ ሂደት በተለይ በቴክኖሎጂ የታገዘ በመሆኑ እነዚህን ችግሮች ይቀርፋል። የሚል ከፍተኛ እምነት አለኝ። ብሔራዊ ምርጫ ቦርድ ለሁሉም ፖለቲካ ፓርቲ መሪዎች ምርጫውን ቀጣይ ምርጫውን ዲጂታላይዝ ለማድረግ የሚጠቀሟቸውን አፕሊኬሽኖችን ነው ዛሬ ገለጻ ያደረጉልን ቦርዱ ያዘጋጀው በቴክኖሎጂ የታገዘ የምርጫ አስተዳደር ስርዓት ላይ መራጮች ቴክኖሎጂን ተጠቅመው በራሳቸው የሚመዘገቡበት የምርጫ ጊዜን የማይጠብቅና ዜጎች በማንኛውም ወቅት የሚመዘገቡበት ሲሆን፣ በሌላ መልኩ ደግሞ ዜጎች ቴክኖሎጂን ተጠቅመው ነገር ግን በቦርዱ ሰራተኞች ታግዘው የሚመዘገቡ ከሆነ በጊዜ የተገደበ ምናልባትም ምርጫ ሲቃረብ የሚከናወን ይሆናል ተብሏል። ቦርዱ ዛሬ ከፖለቲካ ፓርቲዎች ጋር በዚህ ጉዳይ ላይ ባደረገው ውይይትም በርካታ ግብዓት ያገኝበት ሆኖ አልፏል። እንደ ግብዓት ልንወስደው የምንችለው አንድ ሰው አካውንት ክርኤት ያደርጋል። አካውንት ክርኤት ሲያደርግ የመራጭ ቁጥር ያገኛል። የመራጭ መታወቂያ ቁጥር ነው የሚያገኘው እንጂ ለሰባተኛው፣ ለአምስተኛው፣ ለአስረኛው ምርጫ ተመዘገበ ማለት አይደለም። የመጀመሪያው ፕሮሰስ ያ አንድ ሰው ለመምረጥ መታወቂያ ተሰጠው ማለት ነው። ያ ቁጥር፣ ያ መታወቂያ ከሰውየው ጋር እስከ ሁልጊዜ የሚኖር ነው። አገራዊ ምርጫ ብናደረግ አካባቢ ምርጫ ብናደረግ ቢጠቀምበት ነው። ይሄንን የመጀመሪያ አካውንት ክርኤት የሚደረገውን በሚያደርግበት ጊዜ ቢፈልግ በቀበሌ መታወቂያ ክርኤት ማድረግ ይችላል፣ ቢፈልግ በፋይዳ አይዲ ማድረግ ይችላል። እኛ ስናቀርብላቸው በሁለቱ ስላቀረብን በሌላም ክርኤት ያድርግ፣ ቀጥሎ በሚመዘገብበት ብቻ ሳይሆን በማንኛውም ክርኤት ቢያደርግ የሚል ሀሳብ ቀርቦልናል። አሁን እኛ ይቻላል ይሄን ማድረግ አይቻልም በሲስተማችን የምናየው ሆኖ እንደ ግብዓት ወስደናል።